አምስት አርባ ሰባት ስሜት አደጅ ታደሰ ባላለሁኝ። በአስራ ሶስት አመት አረብ ሀገር ቆይቻለሁኝ። አስራ ሶስት አመት የቆየሁት ሁለት ጊዜ ጉዞ ነበር ያደረግኩት። አንደኛው ጉዞ በህጋዊ መንገድ የተለያዩ ስልጠናዎችን ወስጄ ነበር የሄድኩት። ሁለተኛው ግን ህጋዊ በሚመስል ነገር ግን ህገወጥ የሆነ የስደት ጉዞ ነበረ ያደረግኩት። እኔ ህጋዊ ይመስለኝ ነበረ። ህገ ወጥ ነው ብዬ ያልኩትም ከሰባት አመት ሁለተኛው ጉዞዬ ላይ ስምንት አመት የቆየሁትና ከሰባት አመት ቆይታ በኋላ ነበር ህገ ወጥ መሆኔን ያወቅኩት። ያውም በሁለት ሺህ አስር ላይ መንግስት አረብ ሀገር ያሉ ሰዎች ወደ ሀገራቸው ይመለሱ ብሎ ነገሮችን በሚያመቻች ሰዓት እኔ የነበርኩበት ቤሩት የኢኮኖሚ ውድቀት የኮሮና እንዲሁም የተለያየ ችግሮች የነበሩበት ሀገር ነበር። እና በዛን ሰዓት ድምጻችንን ለምን መንግስት አይሰማም ተብሎ በየሚዲያው ሲነገር እኛ ህገ ወጦች ነበርን፣ ነበር ቤሩት የነበርን ማለት ነው። ምክንያቱም የቤሩት መንግስት እና የኢትዮጵያ መንግስት የሁለትዮሽ ስምምነት አልነበራቸውም። ነገር ግን ሰዎች ጉዞ ያደርጉ ነበረ። ያ እኔ ለህገ ወጥ የሰዎች ዝውውር ዳርጎኛል። ያ ብቻ ሳይሆን ደግሞ የነበርኩበት ቤት አልቆየሁም ቢያንስ ከስድስት ወር በኋላ ነው ከሴትዮዋ ቤት ወጥቼ የባሰን ለሌላ ህገወጥ ነው የተዳረኩት እሷ ጋር እያለው የመታከም የመብላት የመስራት ደሞዜ የማግኘት መብት ነበረኝ ከእሷ ጋር ግን ከወጣው በኋላ ስራ የማግኘት እድሉ በጣም ጠባብ ነው ከቦታ ወደ ቦታ ለመዛወር ፓስፖርትም ሆነ የመኖሪያ ፍቃድ በእጅ ላይ ስለሌለ ችግሩ በጣም ሰፊ ነው ስራ ለማግኘት በጣም እንቸገራለን። ብዙ ሆነን ነው አንድ ቤት ውስጥ የምንኖረው። የቤት ኪራይ እንከፍላለን፣ የመብራት አለን። ራሳችንን የምንችለው እኛው ራሳችን ነን። ያንን ካልሰራን ግን ከየትም አናመጣ። እንድንሰራ ደግሞ መኖሪያ ፍቃድ የለንም። ስለዚህ የባሰውኑ ከመጀመሪያው ወደ ሀገሪቱ ከገባሁት ጉዞ የባሰ ደግሞ እኔ ለባሰ ችግሬ ጋር የዳረገኝ ከአስር የቤት መጥፋቴ በጣም ለከፋ ችግር ነው የዳረገኝ። ሕክምና ብፈልግ አልታከም። ምክንያቱም ምንም አይነት መረጃ እጄ ላይ ስለሌለ ማለት ነው። እና ችግሩ ሰፊ ነው። ለህገወጥ ወጤ የሰው ዝውውር ስንዳረግ ችግሩ ሰፊ ነው። በእውነቱ እኔ ሲሄድ በፕሌን ሄድኩት እንዳልጠራጠር ያደረገኝም አንድም እሱ ነው። መረጃው አልነበረኝም። ይሄ የሁለትዮሽ ሀገር ስምምነት ኢትዮጵያ ከየትኛው ሀገር ጋር አላት የሚለው መረጃ አልነበረኝም። ያ መረጃ አለመኖሩ እኔም ጎርቶኛል። መረጃ አለመኖሩም በአቅም ኖሮ አልሄድም ነበር ወደዛ ሀገር ማለት ነው። እንደውም አሰሬ እንዴት ላይ ነበረ እኔንኛ መጣሁሽ ትለኝ ነበረ። ለምንድን ነው እንደዛ የምትለኝ ብዬ ራሴን እጠይቅ ነበረ። እኔ ግን መልስ አላገኘው። መልስ አገኘው ከቆይታ በኋላ ነበረ። ከአሰሬ ቤት ደግሞ ልጠፋ የቻልኩት በሀያ አራት ሰዓት ውስጥ ልታሳፍረኝ ነው። እኔ ሄድኩት የራሴ ስራዬን ሰርቼ ራሴን ለመቻል ልጆችን ለማስተማር ነው ሄድኩት። እሷ ግን በሀያ አራት ሰዓት ውስጥ በትንሽ ነገር ተጋጭተን ልታሳፍረን ትኬት ልትቆርጥ ሰማ። ስለዚህ ጠፍቼ መስራት አለብኝ የሚለውን ነገር ወዲያው ነው የወሰንኩት። የት እንደሚሄድ ባላውቅም ማንም ማግኘት እንዳለብኝም ባላውቅም ግን መጥፋት እንዳለብኝ ወሰንኩን። ወስኜ ግን ስወጣ እኔ የጠበኩትና ዛ ያገኘሁት በጣም ከፍተኛ ልዩነት አለው። ሰው አሰሪው ቤት ሰርቶ ገንዘብ መቆጠብ ይችላል፣ መታከም ይችላል፣ አሰሪው ቤት ሆኖ በጊዜ ወደ ሀገሩ መግባት ይችላል። ግን ከአሰሪው ቤት ሲጠፋ ያንን ሁሉ ነገር እናጣለን። ገንዘባችን ሴቭ አናደርግም፣ በጊዜ ወደ ሀገራችን መግባት አንችልም፣ ህክምና አናገኝም። ኢቨን ራሱ ከምግብ አንጻር ራሱ በጣም እንቸገራለን። ምክንያቱም የተለያየ ቤት ስለምንገባ ማለት ነው። ምግብ ያለበት ቤት አለ፣ ምግብ የሌለበት ቤት አለ እና ችግሩ ሰፊ ነው። ለዛ ነው እኔ ከመረጃ ጦት የተነሳ ነው እንደገና ለህገ ወጥ የሰው ዝውውር የተዳረኩት። ለህገ ወጥ ሀገሬ ላይ እሰራ ነበረ። የምሰራውም ደግሞ ዲፕሎማቶች ቤት እሰራ ነበረ። አጋጣሚ ሆኖ እኔ የምሰራባት የነበረችው ሴት ወደ ሀገሯ ተመልሳ ሄደች። ተመልሳ ብትሄድም ግን ሌላ ቦታ ገብቼ ነበረ፣ ግን ክፍያው የኔን ፍላጎት እና የልጆችን ፍላጎት ሊያሟላ አልቻለም። በተለይ ትልቁ ልጄ ወደ አስራ ሁለተኛ ክፍል አካባቢ ነው እና በጣም ጎበዝ ተማሪ ነው። እሱ ዩኒቨርሲቲ ይገባለሁ ምናምን ይለኛል እና የእሱም ፍላጎት ማሟላት አልቻልኩም። ልጄ ብቻ ነው ማሳደገው እና ከዛ አንጻር በቃ ለእኔ እንኳን ባይሆን ሰርቼ እሱ ቢማር ሰርቼ እሱ ትልቅ ደረጃ ቢደርስ የሚለው ነገር ውስጤ ስለነበረ ነው ተነስቼ የሄድኩት። የመጀመሪያው ጉዞ በህጋዊ መንገድ ነው። ስልጠና ወስጃለሁ። የመስከረም ኤጀንሲ የሚባል ነው፣ በወቅቱ ማለት ነው። በ1995 እና አምስት አመት ነው የቆየሁት። አንድ ቤት እሱም ቢሮት ነው። ከቤት መውጣት የለም፣ ማንንም ማግኘት የለም። ከማንን ጋር ምንም አይነት ንግግር እንዳደርግ አይፈቅዱም። ሰዎቹ ግን ደሞዜን በስርዓት ይሰጡኛል። እነሱ ሲሄዱ ቤተሰብ ጋር እነሱ ሲሄዱ ገጠር ከዚህ ውጭ ማንንም የማግኘት እድል አልነበረኝም። ግን ቢሆንም የመስራት ፍላጎቱ ነበረኝ እኔ የመለወጥ ፍላጎቱ ነበረኝ። ከዛም አንጻር ነው አምስት ዓመት የቆየሁት። ቆይቼ ወደ ሀገሬ ከተመለስኩ በኋላ ነው እንግዲህ ዲፕሎማት ቤት ስራ አገኘው ብዬ ያልኩ እና እሱን እየሰራ አስሬ ወደ ሀገሯ ተመልሳ ስትሄድ ሌላ ቦታ ብገባ ክፍያው ትንሽ ዝቅ ያለ ስለሆነ እንደገና ለሁለተኛ ጊዜ ተመልሼ እዛው ቤይሮት ነው ተመልሼ የሄድኩት። የፍንዳታው ጊዜ እዛ ነበር። እጅግ በጣም ከባድ ነበረ፣ በወቅቱ ማለት ነው። የሚበላ የሌለበት ሰዎች እርዳታ የሚሰጡበት ጊዜ ነበረ። እንዲሁም ደግሞ አሰሪዎች ራሱ ለኮንትራት አምጥተው ለሚያሰሯቸው ልጆች ደሞዝ የመክፈል አቅማቸው እጅግ በጣም ከመውረዱ የተነሳ ልጆቹን ወስደው ኤምባሲ በር ላይ እንደ እቃ አስቀምጧቸው የሚመለሱበት ጊዜ ነበረ እና ያ ነገር በጣም ፔንፉል ነበረ። ከዛ የተነሳ ነው ለምንድን ነው መንግስት የማይን እኛ እኩል ችግር ውስጥ ያለ ነው ተብሎ በሚዲያ በሶሻል ሚዲያ ይጮህ ነበረ። የፍንዳታ ጊዜ አንድ አካባቢ በጣም የወደመበት ጊዜ ነበር እኔ ከፍንዳታው ትንሽ ራቅ ያለ ቦታ ስለነበር ኮንትኑ ነበረ ይሄ ስሜቱ ምናምን ነበረ እንጂ ዳይሬክት እዛ ጋ አካባቢ አልነበርኩም እኔ በርግጥ ግን በሚዲያ የምናየው ነገር ነው እና በጣም ችግሩ ሰፊ ነበረ በወቅቱ ፖለቲካ ችግር ነበረ የኢኮኖሚ ውድቀት ነበረ ኮሮና ነበረ ፍንዳታ ነበረ ይሄ ሁሉ ተደራርቦ በተለይ ፍልሰተኞች በተለይ ደግሞ መኖሪያ ፍቃድ የሌላቸው ላይ እጅግ በጣም ሰፊ ነበረ ችግሩ ማለት ነው። መኖሪያ ፍቃድ ኖሯቸውም ደግሞ አቅማቸው ያልፈቀደ አሰሪዎች ደግሞ ኤምባሲ ላይ ካሪታስ ደጅ እያመጡ ልጆቹን ጥሏቸው ይሄዱ ነበረ። ያ ደግሞ እጅግ የባሰውኑ ደግሞ ሌላ ችግር መጣ። የዛን ጊዜ ምን ይደረግ ነበረ መሰለ በኢትዮጵያ ኮሚኒቲ እምባሲ ላይ የወደቁትን ልጆች ራሱ የኢትዮጵያኖች የሆነን ራሱ ራሳቸው ማለት ነው ምግብ እየሰሩ ውሃ ይዘው ምን ብለው እዛ ደጅ የወደቁትን ልጆች ሄደው የመጠየቅ የመመገብ ምናምን ነገር ነው። ዛሬ አንዲት ልጅ መጣች ማለት ነገ ሀገሯ ትገባለች ማለት አይደለም። ፕሮሰሱ በጣም ብዙ ነው። ለአንድ ሰው ምን ያህል ጊዜ እንደሚፈጅ ራሱ የራሱ የሆነ አሰራር ስላለው ማለት ነው እና የዛን ጊዜ የነበረው ችግር በጣም ሰፊ ነበር በጣም ልጆች ያላቸው ልጅ ሴቶች አሉ። ሌላ አገር ዜጎችን አግብተው ህጻናትን ይዘው ጎዳና የወጡ አሉ። ቤት ውስጥ ሆኖ የተቸገሩ አሉ። እንዲሁም ደግሞ ሳይከፈላቸውም ደግሞ ህይወታቸውን ለማቆየትም አሰሪዎቻቸው ቤት የቆዩም አሉ። በቃ አይከፈለን፣ በቃ እኛ መክፈል አቅም የለንም አይደለም የሚሉት፣ አትክፈሉን፣ ግን እናንተ ጋር ልቆይ ብለውም ደግሞ የቆዩ ዜጎች ነበሩ። እኔ የመጣሁት ይመዝገቡ ተባለ፣ በኤምባሲ ደረጃ ማለት ነው። በኤምባሲ ደረጃ ይመዝገቡ እና ወደ ሀገራቸው ይምጡ ተባለ። አቅም ያለው ከፍሎ አቅም የሌለው ግን በድርጅቶች ታግዞ ነው የመጣው። እኔ በድርጅት ታግዤ ነው የመጣሁት። እኔ በድርጅት የታገዝኩበት ስመጣ ምገባበት ቤት የለም፣ በእጄ ላይ ምንም አይነት ገንዘብ የለም። ስለዚህ መጠለያ የመቆየት ፍላጎቱ አደረብኝ አንደኛ ነገር እታመም ነበረ እግሬን በጣም ያመኛል መቆም አልችልም መስራት ራሱ አልችልም የእግር ህመም ማለት ነው ከረዥም ጊዜ መቆም የተነሳ ስለዚህ እዛ ሀገር የኔ የመቆየቱ እንትን ምንም ዋጋ ስለሌለው መሄድ ፈለጉ ለመሄድ ደግሞ ትራንስፖርት ያስፈልጋል የለኝም ድርጅቶች ድጋፍ የሚያደርጉ ነበሩና በኤምባሲ በኩል ስሜ ወጣ መክፈል አልችልም ነገርኳቸው በ ኤንጂዎች የሚያግዙዋሉ፣ ፈቃደኛ ከሆንሽ በእነሱ ቴጃ ደሽታሎሽ። አልኩኝ። ኢንተርቪው ነበረው። ኢንተርቪውን ሲሞሉት የሚቀበለኝ ሰው የለም፣ ቤት የለኝም፣ ምገባበት የለም። ሲሄድ ነበረኝ ግን በመሀል ቤቱ እንዳልነበረ ነው የሆነው። እንዳልነበረ ነው የሆነው። ምልከው ገንዘብ የላኩት ገንዘብ ምንም ለእኔ የተረፈኝ ነገር የለም ማለት ነው። ባለቤቴ የሁለተኛዋ ልጅ አባት ያለንን ንብረት ጠቅላላ እንዳለ ነው የሸጠው ማለት ነው። እሱ ሌላ ኑሮ መስርቶ እየኖረ ነው። እኔ ግን ስመጣ ሀገሬ መግባት እፈልጋለሁ። መኖሪያ አልነበረኝም። ከዛ የተነሳው መጠለያ ገባሁ። ትኬት ተቆርጦልኝ በስርዓት ኢንተርቪው ተደርጌ ፎርም ሞልቼ ደስ እያለኝ ነው የመጣሁት ማለት ነው። መጥቼ መጠለያ ውስጥ ነው የገባሁት። መጠለያ ግን ስገባ እኔ ሳልሆን መጠለያ መግባት የነበረብኝ ከኔ ባሱ ነበሩ፣ በብዙ ችግር፣ በህመም በስቃይ የነበሩ ከነሱ ጋር ነው የተደባልቄ የተቀመጥኩት የኔ የቤት ማጣት የኢኮኖሚ ችግር ነው ያለብኝ በእርግጥ እግሬ ናመኝ ነው ታክሞ የሚድን ነው ግን ደግሞ በጣም ብዙ የተጎዱ እህቶች አሉ የት እዛው ሀገር ስናገኛቸው የነበሩ የአእምሮ ጉዳይ አለ የሳምባ በሽተኞች አሉ እንዲሁም ደግሞ በተለያየ ኬዝ ውስጥም ያሉ አሉ በተለያየ ችግር ውስጥ ያሉ አሉ። እና የነሱ ህመም ይሰማኝ ነበር እኔ መጠለያ ውስጥ ሆኜ ማለት ነው። እና እንዲሁ ቃለመጠይቅን መጥተው ያደርጉልን ነበር፣ እና ብዙዎች መምጣት አለባቸው እንል ነበር። እኔ በኢትዮጵያ ቤቴ ፕሮጀክት እንግዲህ ፍሪደም ፈንድ ነው እኔን ያመጣን። በኢትዮጵያ ቤቴ ፕሮጀክት የመጀመሪያው ዙር ተመላሽ ነኝ። ከዛ በኋላ እስከ ሰባት ዙር ድረስ ወደ ሶስት መቶ ወደ ምናምን አካባቢ ዜጎችን የመመለስ እድሉ ነበረ። እዛ ውስጥ በጣም የተጎዱ፣ ምንም ገንዘብ የሌላቸው፣ ምንም በቃ ተስፋ የቆረጡ እህቶች ተመልሰው አይቻለሁኝ። እኔ በመጣውበት ፕሮጀክት ማለት ነው።